ክብር ለአምላካችን ለእግዚአብሔር ይሁን። እንዴት ከረማችሁ? እግዚአብሔር አምላክ የተባረከ ይሁን። ዛሬ በማቴዎስ ወንጌል ምዕራፍ ዘጠኝ እንዲሁም ደግሞ በሉቃስ ወንጌል ምዕራፍ አምስት ላይ ያለውን ቃል አነባለሁ፣ በጌታ በኢየሱስ ስም አነባለሁ። በታንኳም ገብቶ ተሻገረና ወደ ገዛ ከተማው መጣ። እነውም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞ፣ አጢአትህ ተሰረየችልህ አለው። እነሆም ከጸሐፊዎች አንዳንዶች በልባቸው ይህስ ይሳደባል አሉ። ኢየሱስም ሐሳባቸውን አውቆ እንዲያለ ስለምን በልባችሁ ክፉ ታስባላችሁ? አጢአትህ ተሰረየችልህ ከማለት ወይስ ተነስና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ አጢአትን ያስተሰረይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነስ አልጋህን ተሸክመ ወደ ቤት ይሄዳለው። ተነስቶም ወደ ቤቱ ሄደ፣ ህዝቡ ማይተው ተደነቁ። ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ ይላል። እንዲሁም ደግሞ በሉቃስ ወንጌል ምራፍ አምስት ላይ ሉቃስ ወንጌል ምራፍ አምስት ቁጥር 17 ጀምሮ ያለውን በኢየሱስ ስም አነባለው። አንድ ቀንም ያስተምር ነበር ከገሊላና ከይሁዳ መንደሮች ሁሉ ከኢየሩሳሌም መጥተው የነበሩ ፈሪሳውያን የሕግ መምህራን ይቀመጡ ነበር። እሱም እንዲፈውስ የጌታ ኃይል ሆነለት። እነሆም አንድ ሽባ በአልጋ ተሸክመው መጡ። አግብተውም በፊቱ ሊያኖሩት ይሹ ነበር። ስለ ህዝቡ ብዛት እንዴት አድርገው እንዲያገቡት ሲያቅታቸው ወደ ሰገነቱ ወጡ። የጣራውንም ጦብ አሳልፈው በመካከል በኢየሱስ ፊት ከነ አልጋው አወረዱት። እምነታቸውንም አይቶ አንተ ሰው አጢአትህ ተሰረየልሃለው ጸሐፊዎችና ፈሪሳውያን ይሄ የሚሳደብ ማን ነው ከአንድ ከእግዚአብሔር በቀር አጢአትን ሊያስተሰረኝ ማን ይችላል ብለው ያስቡ ጀመር ኢየሱስም ሐሳባቸውን እያወቀ መልሶ በልባችሁ ምን ታስባላችሁ አጢአትህ ተሰረየችልህ ከማለት ወይስ ተነስተህ ሂድ ከማለት ማናቸው ይቀላል ነገር ግን በምድር ላይ ኃጢአትን ሊያስተሰረይ ለሰው ልጅ ስልጣን እንዳለው እንድታውቁ ብሎ ሽባውን አንተ ለሃለው፣ ተነስ አልጋህን ተሸክመ ወደ ቤት ሂዳለው። በዛም ጊዜ በፊታቸው ተነሳ፣ ተኝቶበት የነበረውን ተሸከመ፣ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሁሉም መገረም ያዛቸው፣ እግዚአብሔርን አመሰገኑ። ዛሬስ ድንቅ ነገር አየን እያሉ ፍርሃት ሞላባቸው ይላል። በተለይ ቁጥር 25ና 26 ላይ ያለውን ቃል ደግማለው። ቁጥር 25 ላይ እንዲህ ይላል፣ በዛ ጊዜ በፊታቸው ተነሳ ተኝቶም የነበረውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሁሉም መገረመ ያዛቸው፣ እግዚአብሔርን ማመሰገኑ፣ ዛሬ ድንቅ ነገር አየን እያሉ ፍርሃት ሞላባቸው ይላል። ስለዚህ ዛሬ የእግዚአብሔርን ቃል እንዲህ በሚል መንገድ እንካፈላለን። እግዚአብሔርን ማመስገን በሚል የእግዚአብሔርን ቃል እንካፈላለን። እንግዲህ ለመልእክቴ መነሻ እንዲሆነኝ በማቴዎስ ወንጌል ላይ ነው የማተኩረው። በተለይ በማቴዎስ ወንጌል ምዕራፍ አንድ ላይ ሄደን የእግዚአብሔርን ቃል ስንመለከት፣ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ ብሎ ነው የሚጀምረው እና በሌሎቹ አራት ወንጌላት ላይ በዚህ በማቴዎስ ወንጌል ምዕራፍ አንድ ላይ ያለውን አናገኝም። ምናልባት ብሉይ ኪዳን ላይ በአንደኛ ዜና ላይ ከሄድን እዛ ላይ ደግሞ እንደዚህ የሚመሳሰል ቃል እናገኛለን። እዛም ከአዳም እስከ አብርሃም ይልና ከአብርሃም እስከ ኖሆ ብሎ ምዕራፍ አንድ፣ ምዕራፍ ሁለት፣ ምዕራፍ ሶስት፣ ምዕራፍ አራት እያለን ስንሄድ የትውልድ ሐረግን እከሌ እከሌን ወለደ እከሌ እከሌን ወለደ የሚል በእያንዳንዱ ምዕራፍ ላይ ይናገኝና የሚገርማችሁ ነገር በአንደኛ ዜና ምዕራፍ አራት ላይ ስለ ይሁዳ ዘር ሐረግ ይነግረንና ፋሪስ እከሌን ወለደ እከሌን ወለደ እከሌ ይልና በአንደኛ ዜና ምዕራፍ አራት ቁጥር ዘጠኝ ላይ ግን የሚገርም ቃል እናገኛለን። እዛ ላይም የምናገኘው ቃል ምንድን ነው? ልክ ዘርሐረግ ትውልድ እየተቆጠረ የሆነ ሰው ሰብሮ ሲገባ እናያለን። እና የአቤጽም በወንድሞቹ መካከል የከበረ ሰው ነበር የሚል ቃል እናገኛለን። እናቱም በጣር ወልጄዋለሁ ስትል የአቤጽ ብላ ጠራችው የሚል ቃል እናገኛለን። የአቤጽ ደግሞ ምን ብሎ በእግዚአብሔር ፊት ጸለይላል? እግዚአብሔርን መባረክ ባርከኝ ድንበሬን ወሰኔን አገሬን አስፋ እጅ በኔ ላይ ትሁን እንዳልበድል ከክፋት ጠብቀኝ ብሎ እግዚአብሔርን ለመነው ይላል። እግዚአብሔርም ደግሞ የለመነውን ሰጠው የሚል ቃል እናገኛለን። ስለዚህ እንደነገርኳችሁ በዚህ ከአንደኛ ዜና ምዕራፍ አንድ ጀምሮ ዘርሃረግ ነው የሚቆጠረው። ራሱ ምዕራፍ አራት ላይ ስለ ይሁዳ ዘርሃረግ ነው የሚናገረው ግን ቁጥር ዘጠኝ ላይ የሚገርም ቃል እናገኛለን። እሱም ምን የሚል ቃል ነው? ያቤጽም በወንድሞቹ መካከል የከበረ ሰው ነበር የሚል ቃል እናያለን። ስለዚህ ዛሬ አንድ ነገር ልላችሁ ፈልጋለሁ። እግዚአብሔር በሰጣችሁ ዘመን፣ እግዚአብሔር በሰጣችሁ ዕድሜ እግዚአብሔርን ማክበር እንዲሆንላችሁ ወገኖቼ። ሰው እግዚአብሔርን አክብሮ ይከብራል። ስለዚህ እግዚአብሔርን ማክበር እንዲሆንልን እግዚአብሔር በሰጠን ዘመን እግዚአብሔር በሰጠን ዕድሜ። ለዛም ነው ያቤጽም ጽም ይላል እግዚአብሔር የለመነውን ሰጠው የሚል ቃል እናገኛል። እንግዲህ ወደ ማቴዎስ ወንጌል ምዕራፍ አንድም ስንሄድ ቅድም እንደነገርኳችሁ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ አረግ ይልና ልክ ቅድም አንደኛ ዜና ላይ እንዳየነው በዚህ በማቴዎስ ወንጌል ምዕራፍ አንድ ቁጥር 17 ጋር ስንሄድ ግን የምናገኘው ቃል አለ እዛ ላይ ምን ይላል? ከአብርሃም እስከ ከአብርሃም እስከ ዳዊት 14 ትውልድ ይላል። ከዳዊት እስከ ባቢሎን ምርኮ 14 ትውልድ ይላል። ከባቢሎን ምርኮ እስከ ኢየሱስ ክርስቶስ ልደት ወይም ደግሞ መወለድ 14 ትውልድ የሚል ቃል እናገኛለን። ከዛ በማቴዎስ ወንጌል ምራፍ አንድ ቁጥር ስምንት ላይ ስለ ኢየሱስ ክርስቶስ ልደት ነው የምናገኘው እንግዲህ ምራፍ አንድን በዚህ መንገድ የተወሰነውን ካየን እዛው ማቴዎስ ወንጌል ምራፍ ሁለት ላይ ስንመጣ ደግሞ በማቴዎስ ወንጌል ምራፍ ሁለት ላይ የምናገኘው ቃል አለ በማቴዎስ ወንጌል ምራፍ ሁለት ላይ በሄሮዶስ ዘመነ መንግስት ንጉሥ ሄሮዶስ በሚገዛበት ወቅት በይሁዳ በቤቴልሔም ጌታ ኢየሱስ እንደተወለደ መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ ሁለት ላይ ይነግረናል። እንደውም እነዚህ ሰባ ሰገል የሚባሉ ከምስራቅ ከዋክብት አይተው ተመርተው ወደ ኢየሩሳሌም ከመጡ በኋላ የተወለደው የአይሁድ ንጉሥ ወዴት አለ? ብለው ልንሰግድለት መጥተናል ሲሉ እንደውም ሄሮድስ በሰማ ጊዜ ምን አለ የሚል ቃል እናገኛለን። ደነገጠ፣ ኢየሩሳሌምም ታወከች የሚል ቃል በማቴዎስ ወንጌል ምዕራፍ ሁለት ላይ እናገኛለን። ስለዚህ የማቴዎስ ወንጌል ምዕራፍ ሁለት ስለ ኢየሱስ መወለድ ምዕራፍ ሁለትን ካየን በኋላ ወደ ማቴዎስ ወንጌል ምዕራፍ ሶስት ላይ ስንሄድ ደግሞ በማቴዎስ ወንጌል ምዕራፍ ሶስት ላይ የምናገኘው ቃል አለ እዛ ምንድ ነው? በነዚያ ወራት መጥመቁ ዮሐንስ የእግዚአብሔር መንግስት ቀርባለችና ንስሓ ግቡ እያለ በምድረ በዳ ምን እያደረገ መጣ እየጨወ መጣ ይልና እንግዲህ በመጥመቁ ዮሐንስ አገልግሎት እነማን ተጠቃሚ እንደነበሩ ምዕራፍ ሶስት ሙሉን ይነግረናል ህዝቦች መጥተው ይጠመቁ እንደነበረ ጭፍሮች መጥተው ይጠመቁ እንደነበረ ጭፍሮች ህዝቦች ብቻ ሳይሆን የሚገርማችሁ ነገር በማቴዎስ ወንጌል ምዕራፍ ሶስት ቁጥር 13 ላይ ስንሄድ ደግሞ ጌታ ኢየሱስም በመጥመቁ ዮሐንስ እንደተጠመቀ እንደውም ጌታ ኢየሱስ ከተጠመቀ በኋላ ሰማይ እንደተከፈተ፣ መንፈስ ቅዱስ በእርግብ አምሳል በላዩ ላይ እንዳረፈበት ያ ብቻ ሳይሆን ከሰማይ ምን የሚል ድምፅ እንደመጣ የሚወደው ልጅ የእርሱ ነው፣ በእሱ ደስ ይለኛል የሚል ድምፅ እንደመጣ በማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ ይህንን ካየን በኋላ ወደ ማቴዎስ ወንጌል ምዕራፍ አራት ጋር ስንመጣ ደግሞ በማቴዎስ ወንጌል ምዕራፍ አራት ላይ ጌታ ኢየሱስ መንፈስ ቅዱሱን ተሞልቶ ወደ ምድረ በዳ ከሄደ በኋላ አርባ ቀን ከጾመ ከጸለየ በኋላ በዳብሎስ እንደተፈተነ ከዛም ጌታ ኢየሱስ በናዝሬት በገሊላ በዛ በምኵራብ ያስተምር እንደነበረ በጣም ብዙ ሰዎች ኢየሱስ በነበረበት ስፍራ ምን ያደርጉ እንደነበረ ይሰበሰቡ እንደነበር በጣም ብዙ ሰዎች ይፈወሱ እንደነበር ብዙ ሰዎች ከአጋንንት ነፃ ይወጡ እንደነበረ ከዚህ የተነሳ የኢየሱስ ዝና በአካባቢው በነበሩ ከተሞች ሁሉ ወጥቶ እንደነበረ በዚህ በምዕራፍ አራት ላይ እናገኛለን። ከዛ ማቴዎስ ወንጌል ምዕራፍ አምስት ደግሞ ስንመጣ ከማቴዎስ ወንጌል ምዕራፍ አምስት እስከ ማቴዎስ ወንጌል ምዕራፍ ሰባት ደግሞ የተራራው ስብከት የሚለውን ትምህርት እናገኛለን። ጌታ ኢየሱስ በጣም ብዙ ሕዝብ ባየ ጊዜ ወደ ተራራ ወጣ፣ ደቀ መዛሙርቱም ወደ እሱ መጡ፣ ከዛ አፉን ከፍቶ አስተማራቸው የሚል እናገኛለን። ከዛ በኋላ ማቴዎስ ወንጌል ምዕራፍ ሰባት ላይ ጌታ ኢየሱስ ትምህርቱን ሲጨርስ ለትምህርቱ ተደራሲያን ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ አንድ ነገር ሲላቸው እናያለን። ያም ምንድነው የሚላቸው? ቃሉን ሰምቶ የሚያደርግ ሰው ቤቱን በዓለት ላይ የሰራን ብልህ ሰው አስተዋይ ሰው ይመስላል። ንፋስ ነፈሰ፣ ጎርፍ ጎረፈ፣ ግን በዓለት ላይ ቤቱን ሰርቶ ስለነበር እንደ ጸና ቀረ ብሎ ጌታ ኢየሱስ ሲነግራቸው እናያለን። ይህ ብቻ ሳይሆን ቃሉን ሰምቶ ደግሞ የማያደርግ ሰው ምን አይነት ሰው ነው ብሎ ጌታ ኢየሱስ በምሳሌ ይነግራቸዋል። ሰነፍ ሰው፣ ተላላ ሰው እንደሆነ፣ ቤቱን በጭቃ ላይ የሰራ ሰው እንደሆነ፣ አወዳደቁ ታላቅ እንደሆነ ጌታ ኢየሱስ ምዕራፍ አምስት የጀመረውን የተራራውን ስብከት ምዕራፍ ሰባት ቁጥር 24 ላይ ሲጨርስ ትምህርቱን በዚህ መንገድ ሲያጠቃልልላቸው እናያለን። ከዛ በኋላ እንደውም በዛ ስፍራ ከጌታ ኢየሱስ ሲማሩ የነበሩ የመልእክቱ ተደራሲያን የነበሩ ሰዎች ምን ብለው ሲመሰክሩ እናያለን። ከማቴዎስ ምዕራፍ 25 ከማቴዎስ ምዕራፍ 17 ከቁጥር 27 እስከ 28፣ 29 ስትሄዱ ጌታ ኢየሱስ ትምህርቱን በጨረሰ ጊዜ ምን ብለው መሰከሩ? እንደ አይሁድ መምህሮቻችን ሳይሆን እንደ ባለስልጣን ምን ብሎን ነበር አስተምሮን ነበር ብለው በዛ የነበሩ ትምህርቱን ሲማሩ የነበሩ ተደራሲያን ሰዎች ሲመሰክሩ እናያለን። ስለዚህ ምን ብለው ነው የመሰከሩት? እንደ ባለስልጣን አስተምሮን ነበር፣ እንደ አይሁድ መምህሮቻችን ሳይሆን። ጌታ ኢየሱስ ያስተማራቸው ትምህርት ስልጣን ያለው የእግዚአብሔር ቃል ሕይወታቸውን የሚቀይር ዘመናቸውን የሚቀይር ቃል እንደነበረ ምስክርነት ሲሰጡ በማቴዎስ ወንጌል ምዕራፍ ሰባት ከቁጥር 28 ጀምሮ እናያለን። ከዛ ወደ ማቴዎስ ወንጌል ምዕራፍ ስምንት ላይ ስንመጣ ጌታ ኢየሱስ ከተራራ ሲወርድ፣ ጌታ ኢየሱስ ብቻ ሳይሆን ደቀ መዛሙርቱም አብረውት ነበር። በጣም ብዙ ህዝብ ከኢየሱስ ጋር እንደነበሩ እና በዛ ጊዜ ለምጻም የነበረ ሰው ወደ ኢየሱስ ቀርቦ ብትወድ ልታነጻኝ ትችላለህ አለው። ጌታ ኢየሱስ ወዳለው ንጻ አለው። እዛው ክፍል ላይ የሚገርማችሁ ማቴዎስ ምዕራፍ ስምንት ላይ የመቶ አለቃም ኢያሪዎስ የሚባል ሰው አገልጋዩ ታሞበት ስለነበር በቃ ብላቴናዬ፣ ቃል ተናገር ብሎት በዛ ጊዜ ጌታ ኢየሱስ ቃል እንደተናገረ በእምነቱ እንደተደነቀ ምዕራፍ ስምንት ላይ እናያለን። ከዛ በኋላ የሚገርማችሁ ነገር ጌታ ኢየሱስ ከደቀ መዛሙርቱ ጋር ወደ ማዶ መሻገር ከጀመረ በኋላ ተራስ ተንተርሶ ተኝቶ ስለነበር ወጀብ እንደተነሳ ማዕበል እንደተነሳ በዛ ጊዜ ጀልባዋ ትናወጥ እንደነበረ ጌታ ኢየሱስን ቀስቅ ሰውት ስንጠፋ ግድ አይልም ብለው ቀስቅሰውት በዛ ጊዜ ጌታ ኢየሱስ ወጀቡን ማኅበሉን ምን አደረገው ይላል፣ ገሰጸው ይላል ጸጥም አለሚል ቃልና ያለን። እንደውም ደቀ መዛሙርቱ ምን አሉ ወጀብና ማኅበል የሚታዘዝለት ይሄ ማን ነው ብለው ሲናገሩናል። ያ ከሆነ በኋላ ምዕራፍ ስምንት ላይ የሚገርሟችሁ ነገር ከጀልባዋ ከወረዱ በኋላ ሌጎን ያደረበት የአጋንት መናፍስ ጭፍራ ያደረበት ሰው፣ በቀንና በሌሊት በመቃብር የነበረ ሰው፣ ሰውነቱን በድንጋይ በጭር የነበረ ሰው፣ እጁ ላይ ያለውን ሰንሰለት ይበጥስ የነበረ ሰው፣ እግሩ ላይ ያለውን የእግር ብረት ይበጥስ የነበረ ሰው ከዛ ሌጌዮን ነፃ እንደወጣ በምዕራፍ ስምንት መጨረሻ ላይ እናያለን። እንግዲህ ይሄ ከሆነ በኋላ ቅድም ወዳነበብኩት ወደ ዋናው መልእክት ሀሳቤ ስገባ በተለይ በማቴዎስ ምዕራፍ 9 ላይ እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ የሚገርማችሁ በተለይ በሉቃስ ምዕራፍ 5 ቁጥር 17 ላይ አንድ ቀንም ያስተምር ነበር ይላል እና አንድ ቀን ኢየሱስ ያስተምር እንደነበረ ይሄ ቃል በሉቃስ ወንጌል ምዕራፍ 13 ቁጥር 10 ላይ ስትሄዱ አንድ ቀንም ኢየሱስ በምኩራብ ያስተምር ነበር የሚል ቃል እናገኛልና፣ በዛ ቀን ኢየሱስ በሚያስተምርበት ቀን ለ18 ዓመት የድካም መንፈስ ያደረባት ሴት እንደነበረች ከዛ በኋላ ጌታ ኢየሱስ አያት ይላል። ጠራት፣ እጁን ጫነባት፣ ወዲያውኑም ደግሞ ቀጥ ብላ ቆመች የሚል ቃል በሉቃስ ወንጌል ምዕራፍ 13 ከቁጥር 10 ላይ እናገኛለን። በዚህ ክፍል ላይ ግን በተለይ ቅድም ባነበኩት በማቴዎስ ምዕራፍ 9ና በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ አንድ ቀንም ያስተምር ነበር ይላልና በአንድ ቀን ኢየሱስ እያስተማረ በነበረበት ቀን ከይሁዳ ከይሁዳ ብቻ ሳይሆን ከገሊላ መንደሮች ከገሊላ መንደሮች ብቻ ሳይሆን ከኢየሩሳሌም በጣም ብዙ ሰዎች ኢየሱስ ያስተምርበት በነበረበት ስፍራ በጣም ብዙ ሰዎች ታድመው እንደነበረ። የሚገርማችሁ ነገር ብዙ ሰዎች ብቻ ሳይሆን ከገሊላ፣ ከይሁዳ፣ ከኢየሩሳሌም አካባቢ የመጡ ጻፍታን የኦሪት ሕግ መምህራን በዛ ስፍራ እንደነበሩ ኢየሱስ ያስተምርበት በነበረበት ስፍራ እንደነበሩ መጽሐፍ ቅዱሳችን ይናገራል። ከዚህ የተነሳ ኢየሱስ ያስተምርበት የነበረ ቦታ ቤቱም ውጩም ሞልቶ እንደነበረ እናያለን። የሚገርማችሁ ነገር ግን አንድ የአልጋ ቁራኛ የነበረን ሰው ሰዎች በአልጋ ተሸክመው ኢየሱስ ያስተምርበት ወደ ነበረው ስፍራ እንደመጩ እናያለን። የሚገርማችሁ ነገር ይሄ የአልጋ ቁራኛ የነበረ ሰው መጽሐፍ ቅዱሳችንን ስናጠና ስናነብ ለምን ያህል ዓመት የአልጋ ቁራኛ እንደነበረ አይነግረንም። ከተወለደ ጊዜ ጀምሮ ይሁን ወይም ደግሞ ከአደገ በኋላ ይሁን ምንም የሚነግረን ነገር የለም፣ ግን የአልጋ ቁራኛ እንደነበረ ነው። ልክ ቅድም እንደነገርኳችሁ ለ18 ዓመት የድካም መንፈስ የነበረባትን ሴት ለ18 ዓመት ይላል ለ38 ዓመት የአልጋ ቁራኛ የነበረውን ሰው ለ38 ዓመት የአልጋ ቁራኛ ነበረ ይለናል። እዚህ ላይ ግን በዚህ በማቴዎስ ምዕራፍ 9 እና በሉቃስ ምዕራፍ 5 ቁጥር 17 ላይ ስላለው ሰው ሲናገር ይ የአልጋ ቁራኛ የነበረው ሰው ለምን ያህል ዓመት የአልጋ ቁራኛ እንደነበረ መጽሐፍ ቅዱሳችን ውስጥ አናይም። ከልጅነቱ ጀምሮ ይሁን ጎልማሳ ከሆነ ጊዜ ይሁን ጀምሮ ይሁን ምንም የሚል ግን የአልጋ ቁራኛ የነበረ ሰው ነው። ይህንን ሰው ተሸክመው ኢየሱስ ያስተምርበት ወደ ነበረው ስፍራ ሰዎች ይዘውት እንደመጡ ግን እዚህ ክፍል ላይ እናያለን። ኢየሱስ ያስተምር በነበረበት ስፍራ ፈሪሳውያን አሉ፣ የኦሪት ሕግ መምህራን አሉ፣ በጣም ብዙ ሰዎች አሉ፣ ከይሁዳ ከገሊላ ከኢየሩሳሌም የመጡ እና እነዚህ ሰዎች ይህንን ሰው የአልጋ ቁራኛ የነበረውን ሰው ኢየሱስ ወደሚያስተምርበት ስፍራ ይዘውት እንዲሄዱ እናያለን። የሚገርማችሁ ነገር ግን ኢየሱስ ወደሚያስተምርበት ስፍራ ይዘውት ከሄዱ በኋላ ኢየሱስ ጋር ሊያቀርቡት በማይችሉበት ሁኔታ ውስጥ እንደነበሩ። ምክንያቱም ቤቱም ሞልቶ ስለነበር፣ ውጩም ሞልቶ ስለነበረ ይሄ የአልጋ ቁራኛ የነበረውን ሰው ኢየሱስ ጋር ለማቅረብ የማይችሉበት ሁኔታ እንደነበረ እናያለን። ስለዚህ እነዚህ ሰዎች በሰውኛ ምንም ማድረግ አንችልም፣ እዚህ ድረስ ይዘን መጥተናል፣ ነገር ግን መምህሩ ጋር ለማድረስ አንችልም፣ ሰው ብዙ ነው፣ ከዚህ የተነሳ ብለው መመለስ የሚችሉበት ብዙ ምክንያቶች ነበሯቸው። በአጭሩ እነዚህ ሰዎች ወደ ኢየሱስ ይዘውት ከመጡ በኋላ ብዙ ምክንያቶች ነበሯቸው። ምክንያቱም ከበቂ በላይ ምክንያቶች እንደነበሯቸው እናያለን፣ ይህንን ሰው ኢየሱስ ጋር ለማድረስ የማይችሉበት። ግን የሚገርማችሁ ነገር እነዚህ ሰዎች ደግሞ ከምክንያት በላይ እምነት እንደነበራቸው እናያለን። ከምክንያት በላይ የሆነ እምነት ምክንያቱም ቤቱ ቢሞላም ውጩ ቢሞላም ይዘውት የመጡትን ይሄ የአልጋ ቁራኛ ኢየሱስ ፊት ለማቅረብ የማይችሉበት ብዙ ምክንያቶች ቢኖሯቸውም ከምክንያት በላይ የሆነ እምነት ስለነበራቸው ምን አደረጉ ይላል? ቀጥታ ጣራው ላይ ወጡ ይላል። ጣራው ላይ ወጥተው እነዚህ ሰዎች ጣራው ላይ ወጥተው የአልጋ ቁራኛ የነበረውን ሰው ይዘው ወደ ጣራ እንደወጡ፣ የሚገርማችሁ ነገር ጣራ ላይ ከወጡ በኋላ ምን አደረጉ ይላል የጣራውን ጡብ ከፍተው ይላል ምን አደረጉ ይላል ይሄ የአልጋ ቁራኛ በሽተኛ የነበረን ሰው ወስደው ኢየሱስ ፊት ምን አደረጉት ይላል አስቀመጡት ይላል። ወገኖቼ የሚገርሙ ሰዎች ናቸው። በጣም ብዙ ምክንያቶች ቢኖሯቸውም ከምክንያት በላይ የሆነ እምነት የነበራቸው ሰዎች ስለነበሩ ጣራው ላይ ወጥተው ጡቡን አንስተው በሽተኛ የአልጋ ቁራኛ የነበረውን ሰው ኢየሱስ ፊት እንዳስቀመጡት እናያለን። በጣም ነው የሚገርመኝ ምክንያቱም እንዴት አድርገው ኢየሱስ ፊት እንዳቀረቡት በገመድ ያወርዱት? ምክንያቱም በአልጋ ነው ይዘውት ይሄዱት። ስለዚህ አራት ሰዎች ነው ሊሆኑ የሚችሉት። ከጣራው ጡቡን ካነሱ በኋላ ኢየሱስ ፊት እንዴት አድርገው እንዳቀረቡት ራሱ በጣም የሚገርሙ ሰዎች ናችሁና፣ ጌታ ኢየሱስም በእምነታቸው ተደንቆ ምን አለ ይላል አንተ ሰው ኃጢአትህ፣ ምን ብሎልሃል? ተሰርዮልሃል አለው። በዚህ ጊዜ ነው እነዛ ፈሪሳውያን የኦሪት ሕግ መምህራን ማጉረምረም የጀመሩት አጢአትን የሚያስተሰርየው ማን ነው? እግዚአብሔርን መሳደብ ነው አሉ። ከአንድ ከእግዚአብሔር በቀር አጢአትን ሊያስተሰር የሚችል ማን ነው? ብለው የጉረመረሙ ስለነበር ጌታ ኢየሱስ ደግሞ በልባቸው የሚያስቡትን አውቆ ምን አለው ይላል። የሚገርማችሁ ነገር ጌታ ኢየሱስ ተነስና አልጋህን ተሸክመ ሂድ ብሎ ጌታ ኢየሱስ ይህንን የአልጋ ቁራኛ የነበረውን ሰው ሲናገረው በሚገርማችሁ መንገድ ወዲያውኑም ይላል ቀጥ ብሎ ቆመ ይላል አልጋውንም ተሸክሞ እግዚአብሔርንም እያመሰገነ ወደ ቤቱ ሄደ ይላል። በጣም የሚገርም ቃል ነው። ልብ በሉ። ይሄ ሰው ለምን ያህል ዓመት የአልጋ ቁራኛ እንደነበረ ቅድም ብያችኋለሁ፣ በመጽሐፍ ቅዱሳችን ላይ ባይጻፍም። ይሄ ሰው ግን ከኢየሱስ አፍ ቃል ሲወጣ ወገኖቼ፣ ወዲያውኑ ነው ቀጥ ብሎ የቆመው። ቀጥ ብሎ ነው የቆመው። ምክንያቱም እ ወይም ደግሞ ቀስ እያለ ዛሬ ነገ ሰውነት እየተፈታታ ከዛ በሂደት ጤና ይመለሳል የሚል አይደል፣ ፈውስ አይደለም የሆነለት ቅጽበታዊ የሆነ ፈውስ ወዲያውኑ ከአልጋ ተነስቶ እንዲቆም የሚያደርግ ፈውስ ነው የሆነለት። ምክንያቱም ወዲያውኑ ቆሞ ይላል፣ አልጋውን ተሸክሞ የሚል ቃል ታገኛላችሁ። ሲገላበጥበት የነበረውን አልጋ መቼ ነው ካንተ የምላቀቀው? ያለውን አልጋ ወገኖቼ ተሸክሞት የነበረውን ያንን አልጋ ምን አደረገው ይላል፣ ተሸክሞ እግዚአብሔርን እያመሰገነ ሄደ ይላል። በጣም ነው የሚገርመኝ፣ ይሄ ሰው ራሱ የሚገርም ሰው ነው። ጌታ ኢየሱስ ቅጽበታዊ ፈውስ ህይወቱ ላይ ከሆነ በኋላ ይሄ ሰው እንትን አላለም። ይሄን ያህል ጊዜ ጌታ ሆ የት ነበርክ? ካላለም እግዚአብሔርን እያመሰገነ ይሄዳል። የሚገርማችሁ ህዝቡ ሁሉ እግዚአብሔርን አመሰገኑ ይላል። ስለዚህ ዛሬ መልእክቴን ስጨርስ፣ እግዚአብሔርን ማመስገን የሚል ነው። የእግዚአብሔርን ቃል እየተካፈልን የመጀመሪያው እዚህ ክፍል ውስጥ የምናገኘው ከምክንያቶች በላይ የሆነ እምነት ዛሬ እነግራችኋለሁ። በከባድ ነገር ውስጥ ብትኖሩ በአኪም የተረጋገጠ በፍርድ ቤት የተረጋገጠ በቃ ሁኔታ ውስጥ እንኳን ያላችሁ ሰዎች ብትኖሩ፣ ዛሬ እነግራችኋለሁ እግዚአብሔርን እመኑት። በእግዚአብሔር ላይ እምነታችሁን አሳድጉ። እዚህ ክፍል ላይ የመጀመሪያው የምናገኘው ከምክንያት በላይ የሆነ እምነት ነው ወገኖች። ሁለተኛው በዚህ ክፍል ላይ የምናገኘው እነዚህ ሰዎች ቀጥታ ወስደው ችግሩን ወስደው ያቆሙት ከችግሩ ባለቤት ከአዳኙ ከፈዋሹ ፊት ነው ወስደው ያቀረቡት። ለዛም ነው መጽሐፍ ቅዱስ በኤርምያስ ምዕራፍ 18 ላይ ጭቃው በሸክላ ሰሪው እጅ እንዳለ ሸክላ ሰሪው ጭቃው በተበላሸ ጊዜ እንደወደደ አድርጎ እንደሚሰራው እናንተ በእኔ እጅ ናችሁ በእውኑ በእናንተ ላይ መስራት ይሳነኛል ይላል። ወገኖች እነግራችኋለሁ የተበላሸ ነገር እንኳን ሕይወታችሁ ቢኖር ዛሬ እነግራችኋለሁ ሰሪው እግዚአብሔር እንደገና ይሰራዋል። ስለዚህ ሁለተኛ ምነግራችሁ ነገር ነገራችሁን እግዚአብሔር ፊት ማቅረብ፣ እግዚአብሔር ፊት ራሳችሁን ማዋረድ። የመጨረሻው እዚህ ክፍል ላይ የምናየው ወገኖች ለብዙዎች ምስጋና መሆን የዚህ ሰው ነገር የእግዚአብሔር መለኮታዊ ፈውስ ጉብኝት ሕይወቱ ላይ ሲሆን እያመሰገነ ወደ ቤቱ ሄደላ። እሱ ብቻ ሳይሆን ከይሁዳ ከገሊላ ከኢየሩሳሌም የመጡ ሰዎች ሁሉ እግዚአብሔርን አመሰገኑ ስለዚህ ነግራችኋለሁ ያላችሁበት ሁኔታ ለብዙዎች እግዚአብሔርን ለማመስገን ለብዙዎች እግዚአብሔርን እንዲያመሰግኑ እናንተን አይተው ወገኖቼ ምክንያት ሊያደርጋችሁ እግዚአብሔር ይችላል ስለዚህ ዛሬ ይህንን እላችኋለሁ እግዚአብሔርን ማመስገን ይብዛልን ክብር ሁሉ ለአምላካችን ይሁን